አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ደህና ተከበራችሁ የኔ ቤተሰቦች እንደምን ናችሁ? ደህና ናችሁ? ሰላም ነው? አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። እስቶብ መጣድ፣ ዳቦ መጋገሪያ፣ እንዲሁም ደግሞ የዳቦና የእንጀራ አንድ ላይ የተያያዘ ሁሉንም ያከማቸው ይዤላችሁ መጥቻለሁ ማለት ነው። እያንዳንዱ ከየነዋጋው እነግራችኋለሁ። ይሄ የምታዩት መጣድ ነው። ጽድት ያለ መጣድ ነው። በጣም ቆንጆ መጣድ ነው። ይሄ ስምንት ሺህ አምስት መቶ ብር ነው። እንደምትመለከቱ በጣም ቆንጆ ምጣድ ነው፣ የወጣለት ነው። በቃ ያው መካነ ሰላም ላይ አንደኛ የሚባለው ጁኒየር ቡራ መከሰላም ጁኒየር አበበ የሚባል ልጅ ነው። ይሄ ስቶቡ ደግሞ አራት ሺህ አምስት መቶ ብር ነው። በጣም ቆንጆ ነው፣ ኳሊቲ ነው። ማንም ሰይለዋል ይለዋል ማለት ነው። መካነ ሰላም ላይ ይመሰገናልም እቃውም ደግሞ ታይቶም ያው አይታችሁ ትፈርድታላችሁ ማለት ነው። ይሄ አራት ሺህ አምስት መቶ ሆኖ ይሄ ደግሞ የሚቀየር ምጣድ ነው። ቅያሬ ነው እንደምትመከሩ፣ ሁሉም ፍርስርስ ብሏል። እኔም በነገራችን ላይ ይሄ አስቀይሬ ነው። አንድ ተህቲ ሳገባ ሰርፕራይዝ ያደረገች ነበረች። የሷ ማስታወሻ ሸላው ተበላሽ ተሰብሮብኝ አስቀይሬ ነው ማለት ነው ይሄ አዲሱ ምጣድ ነው። ይሄ ከነ ምጣዱ ከነቃው ስምንት ሺ አምስት መቶ ብር ነው እንደምትመለከቱት። እኔ ግን ሸህላውን ብቻ 3000 ብር ያስቀየርኩት ማለት እንግዲህ፣ ከኋላ ሽቦ እየተደረገበት ነው ማለት ነው። አያችሁት አይደለ? በጣም ኳሊቲ ነው። አሰራሩ እራሱ የሚገርም ነው ማለት ነው። ይሄን ይመስላል። በጣም ቆንጆ ነው። ወደ ቀጣው ስነድ ደግሞ እዚህ ደግሞ ወደ አራት ትእዛዝ አለ እንደምትመለከው፣ ይሄ ገና ያልተሰራ ነው። እዚህም ደግሞ ይሄ የራሱ እቃው እዚህ ደግሞ ሸህላ ገና የተሰራማ አለ እያልተሰራማ፣ ይሄ ነጭ ላይ እንትን ያለ የተሰራ ነው። የሁላችሁ ምጣዱ ራሱ ሲያውት ራሱ በጣም ነው የሚያምረው የሚገርማችሁ ማለት ነው። ግጥም ያለ ነው። በነገራችን ላይ እኔ ሳገባ አሪፍ ነው ብለው አሰርተውኝ ማለት ነው። የዛን ጊዜ ግን አዲስ ስለነበርኩኝ አዲስ ነው ብለው የተሰራው ምጣድ ማለት ነው። በጣም ስታስተለብታው እንጀራ ራሱ አታሳምር በጣም እየተናደድኩባት ማለት ነው። እና አሁን ባለፈው ረ ሄንኩ ምናምን ሲሉኝ ሲሄድ ግጥም ያለ ነው ምጣዱ በጣም ነው የሚያምረው የሚገርማችሁ ነገር ማለት ነው። እና እኔ ራሱ ሶስት ሺህ ብር ያስቀየርኩት ማለት ነው ይሄ ምጣዱ ብቻ ከነቃው ማለት ነው። ሙሉ አዲሱ ስምንት ሺህ አምስት መቶ ብር ነው ማለት ነው። ይሄም ትእዛዝ ነው እንደምትመለከቱት። ይሄ ደግሞ ፊያ ነው ገና ያልተገጠመ ማለት ነው። ብሬከርም ያደርጋል ሁሉን ነገር አድርጎ በቃ እናንተ ወስዳችሁ ማስገጠም ብቻ ነው። እንዳለ ሙሉ አዘጋጅተው የሚሰጣችሁ ማለት ነው። ምጣዱ መቼም ምን እንጃ። እኔ በነገራችን ላይ ገና ላሟሻት ነው። አሟሽቼ ምናምን ደግሞ ነግራችኋለሁ ያለውን ነገር ማለት ነው። እንጀራ ግን በጣም ነው የሚያሳምረው። ሁሉም በቃ ሱዘን ያሰራ ሁሉ በቃ እንጀራ ያሳምራል። በጣም ቆንጆ ነው ምናምን ነው የሚባለው ማለት ነው። በነገራችን ያው መካነ ሰላም ላይ ታዋቂ ነው ሰውየው ማለት ነው። ታፔላ ራሱ የለው የሚገርማችሁ ነገር ማለት ነው። ጁኒየር ትምህርት ቤቱ ስር መኪና ጋራዥ ምናምን የሚሰራ በጋና ያለው ታፔላ ራሱ የለም። በቃ ሙሉ ሰው ስለሚያውቀው ቀጥታ ሄዶ ነው የሚያዘው በስልክ ቁጥር ብቻ ማለት ነው። እና ኤሌክትሪክ ምጣድ ኤሌክትሪክ ምጣድ የምትሉ ልጆች ይሁላችሁ ይሽላችሁ፣ ቀረብ ያለው ማለት ነው። ይሄ ሙሉ ከታች መያዣ የሌለው ማለት ነው። ይሄ ባልዲ ምናምን ተከፋች ነገር ምናምን የሌለው በስምንት ሺህ አምስት መቶ ብር ነው ይሁላችሁ። ይሄ ደግሞ ተበስተ ጀርባ እና ተፊት ለፊት ማለት ነው እየሰራ ነው። በነገራችን ላይ በጣም ጎበዝ ነው። በነገራችን ላይ ዋጋ ቀነሰው የሚነግሯችሁም አሉ። ከዚህም በላይ ደግሞ ዋጋ ጨምረው የሚናገሩም አሉ። ሁሉም የምጭ ዋጋ ስለሚለያይ ነው። ይሄ ግን እንግዲህ ስንት ጊዜ ሆኖ በጣም በያንስ ከአምስት ወር ምናምን በፊት ሆኖ ጀምሮ በስምንት ሺህ አምስት መቶ ነው የሚሰራ። ይሄ ስቶቡ ስድስት ሺህ አምስት መቶ ነው ተከፋች ነው። ይሄ ምጣዱ ደግሞ ባልዲ መያዣ ያለ አስር ሺህ ብር ብቻ ነው። ይሄ ደግሞ የዳቦና የ እንጀራ ነው። 19500 ብር ነው። ይሄ የዳቦ 12500 ብር ነው። ይህም እንደነገርኳችሁ የዳቦና የእንጀራ ነው። 19500 ነው። ይሄ የዳቦ ፓትራ ነው። ማሰረት ከፈለጋችሁ ባለ 3 ፓትራ ነው ማዘስ ትችላላችሁ። በታማኝነት ባላችሁበት እናደርስላችኋለን ማለት ነው። ደግሞ እንደምትመለከቱት ሁላችሁ አስቀይራጥቻታለሁ ቤቴ ማለት አስገብቼ የቻት አይደለም በጣም ጽድት ያለች ናት። የበፊቱ ግን የሚገርማችሁ አሁን ይሄ ሙልት ያለ ነው አይደለ? ወደ ላይ ወደ ላይ እንትን ያለ ነው፣ ጉብ ያለ ነው። የበፊቱ ግን የሚገርማችሁ የዚህን ያክል መሃል ግብታለች፣ ሲሰሯት ማለት ነው። እዚህን እንደ ደግሞ የዚያን ጊዜ ስለመጣር ልክ አላቅም ምናምን፣ በቃ ሳገባ፣ ልጅቷ በቃ ሌላ ነገር ብትገዢ ወይ ለብሰሽ ይቀደዳል ምናምን፣ ግን መጣር ሁሌ ማስታወሻ ነው ብላ አንድ እህቴ ነበረች በጣም የሚወዳት እና የማከብራት እህቴ ነች የገዛችልኝ፣ ማስታወሻ ማለት ነው። ያው ወደ ውስጥ ገብታ ስታስጠላይ ላይ የሚገርማችሁ ደግሞ በኋላ ላይ ጅብሰሙ ማለት ነው። ይሄ ጅብሰም ነው የተሰራበት ማለት ነው። ይሄ ጅብሰሙ በኋላ ላይ ሲደርስ በቃ ውስጥ ሲገባ መጣሪቱ እሱ እያፈረፈረ እያፈረፈረ መጣሪቱ ወደ ውስጥ ገባ። እንደዛ ሁና ተተራተረች ብጊዜ ና አስቀየርኳት። ይሄ ቅያሬ ሻህላ ቅያሬ ብቻ ሶስት ሺ ብር ነው። ሙሉ ምጣዱ ደግሞ ስምንት ሺህ አምስት መቶ ብር ነው ማለት ነው። ማዘዝ ለምትፈልጉ ማዘዝ ትችላላችሁ። በእያላችሁበት እናደርስላችኋለን በታማኝነት ማለት ነው። አድራሻ ቦረና መካነ ሰላም ጁኒየር ትምህርት ቤቱ ስር መኪና ጋራጅ ጋ ነው። አበበ ምጣር ቤት ይባላል። በቦታው ቀጥታ መምጣት ከፈለጋችሁ ደውሉ። መንጣን ለማትፈልጉ ምዘዙ፣ እናደርስላችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ